ሮታ ሰለመች በሚለው ሮታ ግን ሌላ ነገር እንዳይመጣብኝ ብላ ማህተቧን ወጣ አድርጋ ከሂጃቧ በላይ ነው የመጣችው። በጣም የሚገርመው ነገር እስልምና መከባበርን ሮመዳንን አይቼበታለሁ ብላለች። ዋው፣ እኛም ደስ ብሎናል ሀዬ ሚስሚላሂ ብዬ ታጥቄ ልጥመዲ በኔ መዋፍ ቅሬ ደሞላ ህምዲ ሳያቅ ላላይ ቀርም ሳያቅ መደምዲ ወደ መአናው ባህር እስኪልራ መዲ ብለል ሮመዳን እንግዲ ያው መከባበርን፣ እኛ ጋ ጾም ሲባል ለተራቡት ማብላት ማጠጣት ነው። ሮመዳን በጣም ነው ደስ የሚለው በዚያ አጋጣሚ። ምክንያቱም ምጠውቅ ያሉት እንኳን ምጠውቅ ይሆናሉ፣ ደስ ይላል። ሮመዳን በነገራችን ላይ ማለት ነው። እና ዛሬ እንግዲህ አበጋዝ ምንዋጠው፣ አበጋዝ ምን ውስጥ ነው ያለው? አበጋዝ እንዴት ነው የምትሉ አረተው አበጋዝ በህይወት አለ ወይ አለ ማይክል ጃክሰን ወዴት ይገባል ማለት ነው ሩት ታየ ግን ይሄንን አሬር እንደው እንደው እኔ በመካከላቸው ብኖርማ ትንሽ መንዝማ ጣልጣል አረግባቸዋለሁ ብዬ የተመኘውና ሩታይ ሂጅበት ኮንግራ ብለናል። 270 ሺ ገባች ዋው! 200 ለነበር እናንተ 170 ሺ ገብታለች ሩታዬ። አሁንም ሰብስክራይብ አድርጓ። ዛሬ ሪካርድ ሰብራ ማደር አለባት ነው የምለው ማለት ነው። ዜድዬ ዜናሽ እባክሽን ቶሎ ቶሎ ዜናሽን አቅርቢልን ለምትሉ ይሄው አቅርቤላችኋለሁ። እንግዲህ የሌሊቱን ዜና እላለሁኝ ማለት ነው። እኔው እንግዲህ ካልዳነ ይሙት ዜዶ ነኝ ማለት ነው። የሩታዬና የይሳቅዬ ነገር በጣም እንግዲህ ሁለት ቆንጆች ተገናኝተው ውበት ደፍቶባቸዋል ማለት ነው። አብሶ የሮታ ሂጃብ አለባበሷ አቤት ሂጃብ ሲለካለካ፣ ውበት በሴት ልጅ ነው ይባላል፣ እውነት ነው እና ጉድበል ጎንደር ያስባለው ፎቶ ወይም ቪዲዮ። ዛሬ ብዙዎቹ ሮታ ሰለመች እያሉ ነበረ። አንዳንዴ እንዴ እስልምናም ሆነ ክርስትናም እኮ ዝም ብሎ እንደው ከምድር ተነስቶ አይሰለምም ማለት ነው። እና በዚህ አጋጣሚ እንዲህ በጣም ነው ደስ እያለ ማለት ነው መልካሙ ሁሉ ተመኘንልሽ። ሩታዬ የምንወድሽ ማለት ነው። ቤተሰብዬ በሌላ ቪዲዮ እንገናኝ። ሰላም ሁኑ።